የሴቶች የሚታጠብ የንጽህና መጠበቂያ ፓድ ጥራቱን ባልጠበቀ መልኩ ከእውቅና ውጪ የሚያቀርቡ አካላት መበራከታቸው ተነገረ። የአደይ የሚታጠብ የንጽህና መጠበቂያ ድርጅት ዘላቂ የንጽህና መጠበቂያ ምርቶችን በማምረት ላይ ይገኛል ብስራት ራዲዮ ና ቴሌቪዥን በንጽህና መጠበቂያ ፓዶች ላይ መንግስት የቀረጥ ቅነሳ ካደረገ በኋላ ከጊዜ ወደ ጊዜ የዋጋ ንረቱን እንዴት ሊጨምር ቻለ የሚል ጥያቄም አንስቷል በዚያም የአደይ የሚታጠብ የንጽህና መጠበቂያ ፓድ መስራች የሆኑት ሚካል ማሞ አንዴ ጥቅም ላይ የሚውሉት እንጂ የሚታጠቡ ፓዶች አሁንም ቀረጥ እንዳልተቀነሰላቸውና ና ከቀረጥ ጀምሮ ጥሬ እቃዎች ከማምረት ጋር ለማድረስ ያሉት ክፍያዎች ቀላል የሚባሉ አለመሆናቸውንም ገልጸዋል። አክለውም የሚታጠቡ የንጽህና መጠበቂያዎች ከውጭ ከጥራት እንዲሁም ከምርቶች አንጻር የተሻሉ መሆናቸውንም ጠቅሰዋል። ይሁን እንጂ በህገወጥ መንገድ ካለ ፍቃድ ጥራቱን ባልጠበቀ መልኩ በመስራት ለገበያ የሚያውሉ አካላት ሴቶች አንዴ ከተጠቀሙት በኋላ በጥራቱና ምቾቱ ላይ ችግር ስለሚያገኙበት ደግመው እንደማይገዙም ገልጸዋል። አንዲት ሴት በወር አበባ ምክንያት በአማካኝ ከሶስት እስከ አምስት ቀናት ከትምህርት ወይም ከስራ በንጽህና አቅርቦት እጥረት ምክንያት የምትስተጓጉል በመሆኑ ሲሆኑ ይህም ምርት በአማካኝ ለሁለት ዓመታት ያህል የሚያገለግል ከመሆኑ ባሻገር በስለንቦና ረገድ ጥቅሙ የጎላ ለሴቶች ተማሪዎች ከትምህርት ገበታ የመቅረት እድልን የሚቀንስም ነው። የአደይ የሴቶች የሚታጠብ የንጽህና መጠበቂያ ፓድ ምርት በኢትዮጵያ ያለውን የሴቶች የወር አበባ የንጽህና መጠበቂያ አቅርቦት እጥረት ለመፍታት ይረዳል የተባለ ሲሆን በምርቱ ላይ የሚታየውን የዋጋ ንረትም ለመረጋጋት ያግዛል የሚል ተስፋም ተጥሎበታል። የትኛውም ሴት የንጽህና መጠበቂያ በማጣት ምክንያት ከትምህርት ገበቷ ይሁን ካላስፈላጊ ስራዎች መቅረት የለባትም የሚሉት ወይዘሮ ሚካል ማሞ አዳይፓድ የንጽህና መጠበቂያ የሚታጠብ ሆኖ በአንድ የወር አበባ ዑደት ሁለት ጊዜ ጥቅም ላይ የሚውል በአጠቃላይ አንድ መቶ ጊዜ መታጠብ የሚችል መሆኑን ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው የኤደን ሽመልስ ነው። ያለ ሕክምና ትምህርትና ያለ ፍቃድ ክሊኒክ በመክፈት የዘጠኝ ወር ህፃን ለሞት የዳረጉ ግለሰቦች በእስራት ተቀጡ። ተከሳሽ ምትኩ አድኛ ሁለተኛ ጅሃድ ካሊፍ ሶስተኛ ፋኖሴ ሞሲሳ የተባሉ ሶስት ግለሰቦች ነዋሪነታቸው በኢሊባቡር ዞን ቢሎ ላጶ ወረዳ ማሩ ኤኪሎ ቀበሌ ውስጥ ነው። ምትኩ አዱኛ ኮደኔ የተባለ የጤና ጣቢያ ኃላፊ ሆኖ የሚሰራ ሲሆን፣ ጅሃድ ካሊፍ ደግሞ የዚያ የጤና ጣቢያ ባለሙያም ነው። ግለሰቦቹ በሚኖሩበት አካባቢ አንድ አነስተኛ ክሊኒክ ያለምንም እውቅና ከሚመለከተው አካል ፍቃድ ሳይኖራቸው መክፈታቸውን የኢሊባቡር ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ለማ ቦዶ ለብስራት ራዲዮ እና ቴሌቪዥን ተናግረዋል። በዚህም ክሊኒኩም ፋኖሴ ሞሲሳ የተባለች በህክምና ሙያ እንድታገለግል በመቅጠር ስራ ጀምራለች። ግንቦት 21 ቀን 2016 ዓ ምሪያ ሲፈን አዲስ የተባለች የዘጠኝ ወር ህጻን ታማ በወላጆቿ አማካኝነት ለህክምና እርዳታም ትመጣለች። በወቅቱ ህጻኗን መርምረው መድኃኒት በማዘዝ ሶስተኛዋ ተከሳሽ ፋኖሴ ሞሲሳ በበግራ ታፋም ላይ ሁለት ጊዜ መርፌ ትወጋታለች። የዘጠኝ ወር ህጻኗ በክሊኒኩ ውስጥ ህይወቷም ያልፋል። ይህንንም የተረዱት ምትኩ አዱኛ ና ጅሃድ ካሊፍ ተደናግጠው በአካባቢው ይሰወራሉ። መርፌውን የወጋችው ፋንሶ ሞሲሳ ግን በቁጥጥር ስር ትውላለች። ፖሊስም የጨቅለዋን አስክሬን ለምርመራ በመላክ የክትትል ስራውን ሲያጠናክር ሁለቱም ከተሸሸጉበት ከአምስት ቀናት በኋላ ግንቦት 26 ቀን 2017 ዓ ምት በቁጥጥር ስር ይውላሉ። ፖሊስም ከአቃቤ ህግ ባደረገው ምርመራ ና የማጣራት ስራ ምንም አይነት የህክምና መስጫ ህጋዊ ፍቃድ ሳይኖራቸው የህክምና ግልጋሎት የሚሰጡ እንደሆነም ደርሶበታል። ከወራት ቆይታ በኋላ የጨቅለዋ የአስክሬን ምርመራ ውጤትም ይደርሳል። በውጤቱም ለህፃኗ ያልተመጣጠነ መድኃኒት በመስጠት ህይወቷ እንዳለፈም ይረጋገጣል። የምርመራ መዝገቡን በዚህ መልስ ተጠናክሮ አቃቢ ህግ በኢትዮጵያ የምግብና መድኃኒት ቁጥጥር ፍቃድ አሰጣጥ አዋጅ እንዲሁም በወንጀል ህግ ቁጥር አምስት መቶ ሰላሳ አምስት ና አምስት መቶ አርባ ሶስት በሙያ ቸለተኝነት የሚፈጸም ወንጀል በማለት ክስ ይመሰርታል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የቢሎኖጳ ወረዳ ፍርድ ቤት አንደኛ ተከሳሽ ምትኩ አዱኛ፣ ሁለተኛ ተከሳሽ ጅሃድ ካሊፍ በአምስት አመተ ስራት ና በ አምስት ሺ ብር ሲቀጡ ሶስተኛ ተከሳሽ ፋኖሴ ሞሲሳ ደግሞ በ አራት አመት እስራትና በ ሁለት ሺ ብር እንድትቀጣ የተወሰነ መሆኑን ምክትል ኢንስፔክተር ለማቦዶ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው የኤደን ሽመልስ ነው። የሱዳን ጦር ከሁለት አመታት ጦርነት በኋላ የፕሬዚዳንቱን ቤተ መንግስት መልሶ ያዘ። የሱዳን ጦር በካርቱም የሚገኘውን ፕሬዚዳንታዊ ቤተ መንግስት ከተቀናቃኙ ፕሪ ሚሊተሪ የፈጣን ድጋፍ ኃይሎች በመንጠቅ በቁጥጥር ስር ማዋሉን ወታደራዊ መሪዎች ገልጸዋል። በማህበራዊ ሚዲያ ላይ የተለጠፉት ቪዲዮና ፎቶግራፎች የተደሰቱ ወታደሮች የጦር መሳሪያቸውን ከፍ በማድረግ ሲጮሁና ተንበርክከው ሲጸልዩም ያሳያሉ። ሰራዊቱ አርኤስኤፍ ተብሎ የሚጠራውን የትጥቅ ተቀናቃኞች ከተባረረ ከሁለት አመት በኋላ ዋና ከተማዎቹን መልሶ ለመቆጣጠር የተዘጋጀም ይመስላል የመከላከያ ቡድኑ እስካሁን አስተያየት አልሰ ሰጠም የጦር ቃለ አቀባዩ ነቢል አብደላ በመንግስት ቲቪ እንደተናገሩት ወታደሮቹ በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤትም ተቆጣጥረዋል ብለዋል። አብዱልጀላ አክለውም ሰራዊቶችን የጠላት ተዋጊዎችንና መሳሪያዎቹ ሙሉ በሙሉ አውድመዋል ሲሉም ተደምጠዋል። ድሉ እስኪጠናቀቅ ድረስ ትግላችንን እንደምንቀጥል እናረጋግጣለንም ብለዋል። ካርቱም የሀገሪቱ የእርስ በእርስ ጦርነት ከሁለት ዓመታት በፊት የጀመሩባትና አንዳንድ ታላላቅ ጦርነቶች የተካሄዱባት ከተማም ናት። ጦርነቱ ከተጀመረ ጊዜ አንስቶ አርኤስኤፍ አብዛኛውን ዋና ከተሞችን እና የሱዳን ምዕራባዊ ክፍል ይዞም ቆይቷል። ካርቱምን ማስመለስ ለሱዳን ጦር ኃይሎች ትልቅ ድል እና በግጭቱ ውስጥ ወሳኝ ምዕራፍም ነው። ሰራዊቱ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ክፍሎችን ድልም አስመዝግቧል። ሐሙስ ዕለት በሪፐብሊካን ቤተ መንግስት አቅራቢያ በሰው አልባ አውሮፕላኖች ጥቃትና የአየር ድብደባ ከባድ ፍንዳታም እንደነበረ እማኞች ተናግረዋል። ቅዳሜ ዕለት በቀረጸው የቪዲዮ መልዕክት የአርኤስኤፍ ኮማንደር መሐመድ ሀምዳንዳ ዳጋሎ ሀሜቲ በሚባል የሚታወቁት ፕሬዝዳንቱ ቤተ መንግስትና በአካባቢው በቁጥጥራችን ስር ያሉትን አካባቢዎች ለመከላከል ቃል ገብተውም ነበር። የቱኒዚያ ፕሬዝዳንት የሀገሪቱን ጠቅላይ ሚኒስትር አሰናበቱ። ይህ ውሳኔ በአስጨናቂ የፖለቲካ ውጥረት ውስጥ የተፈጸመ ሲሆን በደርዘን የሚቆጠሩ ታታቂዎች እንዲሁም ነጋዴዎችና የሚዲያ ሰዎች ለስራ ተዳርገዋል። የቱኒዚያ ፕሬዚዳንት ካይስ ሰኢድ ጠቅላይ ሚኒስተር ካሜል ሙድሪን ትናንትና ሐሙስ ማሰናበታቸውን ከጽፈት ቤት የወጣው መግለጫ ያሳየ ሲሆን በሀገሪቷ በዋና ዋና የኢኮኖሚ ጉዳዮች መሻሻል እንድታሳይ ጥረት እየተደረገ ባለበት ወቅት የወጣ ውሳኔም ተብሏል። ባለፈው ነሐሴ ወር በዋና የካቢኔ ማሻሻያ ወቅት የተሾሙት ሙድሪ በቀድሞ የህዝብ ስራ ሚኒስተር ሳራ ዛራፋኒ ዘንዝሪ መተካታቸውን ይፋዊ መግለጫ አስረድቷል። ፕሬዚዳንቱ በቅርብ ሳምንታት ወዲህ በመንግስት አፈጻጸም ደስተኛ እንዳልነበሩም ገልጸዋል። ቱኒዚያ በአሁኑ ሰዓት በከፍተኛ ኢኮኖሚና የገንዘብ ችግር ውስጥ በተዘፈቀ እድገት እንዲሁም ከፍተኛ የስራ አጥነት ችግር ውስጥ ትገኛለች። ሚኒስትሮችና ዳኞች የማጠናከር ሙሉ ስልጣን ያላቸው የሀገሪቱ ፕሬዚዳንት ሙድሪን በነሐሴ ሁለት ሺ ሀያ አራት ላይ የነበረ ጠቅላይ ሚኒስተር አድርገው የሾሙት በወቅቱ ሌሎች አስራ ዘጠኝ ሚኒስትሮች በመተካት ውሳኔ የመንግስት የበላይ ጥቅምና የብሔራዊ ደህንነት ለማስጠበቅ የተደረገም ነው ተብሏል። ፕሬዚዳንት ሰኢድ እንደ ኢሮፓውያን አቆጣጠር በ2019 የፕሬዚዳንት ሆኖ ሲሾሙ ቱኒዚያ ከአረባ አብዮቶች የወጣች ብቸኛ ዲሞክራቲክ ሀገርም አድርጓታል። እንደ ኢሮፓውያን አቆጣጠር በ2021 ሰፊ የስልጣን ሽሚያ አካሂደዋል በሚል የሚከሰሱ ሲሆን ተቾችም የዲሞክራሲያዊ ነጻነቶችና መብቶችን ወደ ኋላ መመለስ ጀምረዋል ሲሉም ይወቅሷቸዋል። ነገር ግን የሳይድ ደጋፊዎች ለአስር አመታት በቱኒዚያ የተንሰራፋው ሙስና ለመዋጋት የገቡትን ቃል አክብረዋል ይላል። ከ12 ሚሊዮን በላይ ህዝብ ያላ ሰሜን አፍሪካዊቷ ሀገር እንደ ወተት፣ ስኳርና ዱቄት የመሳሰሉ መሰረታዊ እቃዎች አልፎ አልፎ እጥረት የሚያጋጥሟ ሲሆን ስራ አጥነትም በሀገሪቱ ከፍተኛ ችግርም ነው። የቱኒዚያ አመታዊ የኢኮኖሚ እድገት በ2025 ነጥብ ስድስት በመቶ ብቻ እንደሚሆንም አይኤምኤፍ ገልጿል። ዕዳ ከጠቅላላ የሀገር ውስጥ ምርት ውስጥ 80 በመቶ አካባቢ ሲሸፍን ፕሬዚዳንት ሰይድ በ2019 ስራ ከመጀመሩ በፊት ከነበረው 67 በመቶ ጋር ሲነጻጸር ጭማሬን ያሳይ ይሆናል። ፕሬዚዳንት ሰይድ እንደ ኢሮፓያን አቆጣጠር በኦክቶበር 2024 ከ90 በመቶ በላይ በሆነ አብላጫ ድምጽ በምርጫ ተወዳድሮ በድጋሚም ተመርጧል። ፕሬዚዳንቱ በየካቲት ወር የገንዘብ ሚኒስትሯን ሲሄን ቦግራዳሬን ምሲያ በማሰናበት በዳኛ ሚች ት ሰላማ ካሪ መተከታቸው አይዘነጋም።